ኮኪ እንዳለችኝ ታውቃለህ? እኔ ከማግባት በፊት የምታገቢ ፍቅረኛ የለሽ ማለት ከፈለግሽ ኔ ካገባው በኋላ ትፈችዋለሽ አለች፣ ትዳሬንም ህይወቴንም አታበላሽብኝ አለች። እንደዛ ተናገረች። አንቺም ብትሆኝ እኮ ትዳር ዘለሽ የምትገቢበት ነገር አለ ታውኪ። እስኪ አስበው አንተ የሚወድህን የምትወደውን ሰው በእንደዚህ አይነት ተልካሻ ምክንያት ማጣት

አይደለም በሰው ምክንያት በራስሽ ምክንያት ራሱ ማጣት በጣም ከባድ ነው። እንትን ብላሃል ግን ምን እንደማደርግ አላውቅም። የሆነ ደካማነት ስሜት እየተሰማኝ ነው። ተይ እንደሱ አትይም። ታውቃለህ ሲታዩ ጠንካራ የሚመስሉ ሰዎች ውስጣቸው በጣም ያሰነ በጣም የተበደሉ ሰዎች ናቸው። እኔ ላይ ነው እንጂ ጠንካራ፣ ውስጤ በጣም ስስ ነው። ሴት በቃ እንደዚህ እኔ ከጎንህ ነው

እባክህ እስከምትነሳ እየጠበኩ ነበር

ቆልመሽተኛ አልመጣ። እኔ እኮ እንደዛ ሲለኝ ከለገሰው ነው። እን ቀን እሺ፣ ቆይ እኔም ጋር ካልመጣ እሺ

ሰላም ሰላም ውድ ቤተሰቦች ስጎች እንዴት ናችሁ እያላችሁ በሰላማችሁ ብዙት ረፍርፍ ያለኝ ያልከኝ እንግዲህ የጽናት ድራማ ክፍል ሀምሳ ስድስት ይዤ መጥቻለሁ። እና ውድ ቤተሰቦች ቪዲዮውን ላይክ ሸር በማድረግ ጀምሩ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሆኖ እና ጽናት ለኪራ እያስፈቀደች ነበረ። ወጥች ለመመለሱ እያለች ነበረ። ዛሬ ምን ተገኙ ሲል መልሷላታል። ከዛም በኋላ ለቀይነህ ብላለች። እጅ አላት እሽ ከፈለግከኝ ስኒ ጋ ነኝ አለችው።

እሱም እቲጅ በዝሞን ጠየቅሽ እያላት ነበረ። ከፈለግሽ ተመላላሽ መስራትም ትችያለሽ እያላትም ነበረ እንደተመለከት ነው። ከዛም በኋላ ምን ማለት ነው ካልፈለግ እኮ መቅረት እችላለሁ ስትል መልሳለት። እሱም ከዛም በኋላ ምንድን ነው አንቺ ስትዩ ምንድን ነው እምትበጠብጨኝ እያላት ነበረ። እሷ አትና ደድሽ እያለችው ነበር። እሱም

ሽሩሩ እንድልሽ ፈለግሽ? እንዲህ እያለም ነበረ። ከዛም በኋላ አብቅቷል፣ ያ ነገር አብቅቷል። እዚህ በኋላ ሽሩሩ ምልበት ነገር ምንም የለም እያላት ነበር። ከዚህ በኋላ አለቃሽ ነኝ ሲልም ነበረ ማለት ነው። ከዛም በኋላ እሷም ምሳ ከፈለግ አለ ሀሴትን አቅርቤት ሊበላ ስትለውም ነበረ። ከዛም በኋላ ወደ ፈለግሽበት ሄጂ ብነራራቅ ጠሩ ነው ሲልም መልሶላታል ማለት ነው። ከዛም በኋላ እሷም ለባብሽ ሊሄድ ብላ እንግዲህ ወታለች ሰኔጋ ማለት ነው።

ስኒ ጋ ሄዳ ቤቶች ስትል ልጆች ብላ መልሳላታለች። ከዛም በኋላ ቆየች ስትላት ምግብ እየሰራራው ነው አለቻት ማለት ነው። ከዛ በኋላ የቤት እመቤት አለቻት የቤት ሰራተኛ በሚለው ይቀይር ስትል መልሳላታለች ማለት ነው። ከዛ ምግብ ላገራሉ ስትላት አልፈልግም፣ እኔ የምፈልገው ቡና ነው ስትል ነበር ማለት ነው። እዛ ሰኒም ለሁለታችን፣ እኔ እኮ ቡና ጥጃለሁ አለቻት ማለት ነው። እሺ እያለች

ግን ደህና ነሽ ስትልም በዝሌ ጠይቃታለች ማለት ደህና ነኝ፣ ምን ነው ስትልም ጽናት መልሳላታለች። ግን ልክ አይደለሽም ብላታለች። ሰኔም ጽሐይ ነው ስትልም እንግዲህ መልሳላታለች ጽናት ማለት ነው። ከዚያም በኋላ

አልሽሽ ብላም እንግዲህ ለምን ግን ቤትን አላከራየሽም ስትልም እዚህ ጋር ምን እንትን ብላ ጠይቃታለች ማለት ነው። ብቻሽን ከምትሆን ግቢ ውስጥ አከራይ እያለቻት ነበረ። አይ እኔማ እንደዛ እያፈላለኩ ነው ላጤት ስትላት ነበረ። ዛም በኋላ ጽናትም ወንድ ነው ሴት ስትልም ነበረ ማለት ነው። ዛም በኋላ እንግዲህ እንደዚህ እያለች የጠርሹ ጅበና እኮ አይታየኝም ስትልም እንግዲህ ጠይቃታለች። ወይን የረሱ ስትፍሬን ጠርሁ ብላ እንግዲህ ወደ

ቁጭና ሄዳለች ማለት ነው። ከዛም በኋላ እንግዲህ ኪራ ሶፋ ላይ ቁጭ ብላ ሀሴትን ያገኛታል ማለት ፍዝዝ ብላለች። ስጠረውም አይሰሙም ነበር። እንዴት ባልሽ እያላት ነበረ። በሀሳብ ጭልጥ ብላለች። ከዛም በኋላ ምንሽ ነው እያለም ሲጠይቃት ነበር። መጣ እንዴ አለችው። ቆየሁ እንጂ ከመጣሁ ሚያየኝ አጣሁ እንጂ እያለም ሲል ምንት ብሏታ ማለት ምሳ በላህ ስትልም ጠይቀዋለች። ውጭ በልቻለሁ አላት ማለት ነው። አንቺ በላሽ እንዴ ሲልም

ጠየቃት። አዎ በልቻለሁ አለው አለች። ደህና ነሽ ሲልም ጠየቃት ማለት ነው። ከዛም በኋላ ምንድን ነው ሲላት፣ እንግዲህ ሄዳ አቅፈዋለች ሀሴትም ማለት ነው። እንግዲህ ካቀፈችው በኋላ ምንሽ ነው ሲልም ደጋግሞ ጠየቃት ማለት ነው። ኮኪ ደውላልኝ ነበር እና ምንድን ነው ሲላት

ላገባ ነው አለች እያለች ነገረችው እና እድሜዋ ምናምን ሲላት አስራ ዘጠኝ ነው ብላ እንትን አለችው ማለት ነው። እኔ ከመያዘው ምን አለኝ ስትል ነበር። እዛም በኋላ ግን ስትል ምንድን ነው ግን ሲላት ልታገባ ነው አለችው። ይሄ እኮ ደስ የሚል ነው እንጂ እንትን ሌልሽ አይደለም ሲላት እኔ እኮ ኪራ ታላቋ እኮ ነኝ አለችው ነው ወይስ የማህበረሰቡ ታላቅ እያለ ታናሽ አያገባ የሚባለው ነገር አሳስቦች ነው እንዴ ሲል

አይ ስሙን የማያሳስበኝም። አለች ካደ ምንድን ነው ሲላት፣ እሷም አሁን ያልኸው አባባል አባቴ የሚከተለው አባባል ነው እያለችው ነበር ማለት ነው። ሁሉም ነገር በእድሜ ነው የሚያስበው ስትልም ነበረ። እናቴም ደውላ ተናገረች። በእርግጥ በእነሱም አልፈርድም እያለችም ነበረ። እዛ በኋላ ኪራ እንግዲህ ፍቅር ኃያል ነው እያለን መልሶላታል ማለት ነው። አዎ ስትልም እንትን ብላለች ማለት ነው። እሷ ደግሞ እኔን

እያለች እንግዲህ እንትን እያለች ነው። እዛም በኋላ ለምን ያለውን ሁኔታ ላባትሽ ታስረጅም ሲልም ጠይቋት ነበረ። እዛም በኋላ እሷም እንግዲህ ይህን እንደዚህ እያለ ሲያወራ ቤተሰቡ ይህን የሚቋቋም ይመስልሃል? እንዲህ እያለችው ነበረ። የሰው ፍጹም የለውም እያለችም ነበረ ማለት ነው። የሰው ፍጹም የለውም። የአባቴ እንትን ደግሞ ወግ ዋህል እንደዚህ አይነትን እየተከተሉ መኖር ነው እያለች እንግዲህ

እያለችው ነበረ። ከዛም በኋላ ኮ እያለችም እንደሆን ታውቃለህ እያለችም እንግዲህ እዚህ ጋር አከታትላ እንት ብለዋለች። ከፈለግ የምታገቢው ፍቅረኛ የለሽም እኔ ካገባ በኋላ ትፈችዋለሽ ብላ አለችኝ። ሕይወቴንም ትዳሬንም አታበላሽብኝ ብላ አለችኝ ብላ እንግዲህ ለኪራ ስትነግረው ቪዲዮን ተመልክተ ነው ማለት ነው። እንደዚህ አለችሽ እንደ እያላት ነበር። እሱም ትዳር እኮ ዘው ብለሽ የምትገቢበት አይደለም እያላትም ነበረ ማለት ነው።

ተወኪራ እንደዚህ የምትወደውን የምታፈቅረውን በተልካሻ ምክንያት ማጣት እያለች እንግዲህ እንደዚህም እያለች ተመልክተናታል ማለት ነው። ምን እንደማደርግም አላቅም የደካሞን ስሜት እየተሰማኝ ነው እያለችም ነበር እንግዲህ ሲታዩ ጠንካራ የሚመስሉ ሰዎች ውስጣቸው በጣም ያዘነ የተበደሉ ናቸው እያለችም እንግዲህ እያለችው ነበረ።

ይህ ሄኖክም እንግዲህ ኪራ ጋር ሄዶ ፍቅር ይዞኛል እያለ ኪራ እየነገረው ነበር። ማለት ማን ነው ማን ነበረ ባለተረኛዋ? ሲለውም ጽናት ያንተይቱ እንትን ቤት ሰራተኛ ሲለው ኪራም በጣም ደነገጠ ማለት ነው። ከዛም በኋላ ደግመህተኛና እያት መቸም በሆነ አታገኛትም እያለ እንግዲህ መልሶለታል ማለት ነው። ከዛም በኋላ እንግዲህ ያደረገው ነገር ሄኖክ እንግዲህ

ሀሴት ወደ ካፌ ይዛት እንድትሄድ እና ምጠጣበት ጋ እንድትመርዛት የእንቅልፍ መድኃኒት እንድትሰጣት ነው ያደረጋት ማለት ነው። ከዛም በኋላ እንግዲህ አጠጥቶ መንገድ ላይ ተወድቅ ያለች ብዬ ነበር እያለ ልብስን ሳተወቅ የተኛሽ እያለ እንግዲህ እሱም ራሱ ጋ እንግዲህ አዙሮት እሱም አብሯት እንትን ብሏል ማለት ነው። እና በዚህ መሀል ላይ ግን ማለት ነው ኪራ እያያቸው የመስሪያ አንደኛ ወደ ክላሳቸው ሲገባ ወይም ደግሞ አብሯት ተኝቶ

ያየና ከዛም በኋላ የጠፋ ይመስለኛል። ምክንያቱም ቁልፈሽ ተኝ እመጣለሁ ብሏት ነበረ። በዛን ሰዓት እንግዲህ መጥቶ አይቷቸው ይመስለኛል፣ ወይም ደግሞ የሀሴት እጅ አለበትም ብዬም አስባለሁ። ለምን እንደዚህ አድር ብትሉ እንግዲህ ሀሴት ያንን ሄኖክን ለማገዝ አንደኛ ተስማምታለች። በዛ ላይ ደግሞ እውነቷ ምን ነው ዘጋ ተናገረችው

ላይ ጠንካራ መስላለሁ ውስጥ እንትን ውስጤ ግን በጣም እንትን እያለ ነው ብላም እንትን ብላለች ማለት ነው። ስትታይ ጠንካራ ትመስላል፣ ውስጡ ግን ልፍስፍስ ነገር ነች ማለት ነው። ምክንያቱም አሁን እሱ ስላስፈራራት የሱን ፍራቻ እየፈጸመችለት ነው ያለችው። ግን ደግሞ እንግዲህ እሱንም እንደዚህ አድርጋ ጽናትንም እንትን ብላታለች። አንደኛ ብትመርዛትም እሱንም መርዛ እንግዲህ እንትን ብላለች ማለት ነው

በዚህ ምክንያት ደግሞ የሆነ ችግር አለ ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም ሀሴት ያንን ሲገባ እሱም ሲገባ አይተዋለች፣ ሄኖክ ሲገባ አይተዋለች፣ ግን ለማስቆም አልሞከረችም ማለት ነው። ወደ ጽናት ክላስ ሲገባ አይታለች። ከዚም ወደ እንግዲህ ያን ካየ በኋላ ነው የጠፋው ኪራ ማለት ነው። እና እጁ አለባት ብዬ ነው ማስበው ማለት ነው። እና እንግዲህ ጽናትን በጣም ጨንቋታል ናሆም

ጓደኛዬ ሳልረዳህ እያለ እንግዲህ ጠንካራ ከእኔ በጣም ጠንካራ ነህ ብዬ ስለማስብ ነው ሳልረዳህ ምናምን እያለ እየተጨነከ ነበረ። አያቱ ጋር ሄዶም ይሆን እያሉ እንግዲህ ሲያስቡ ነበረ። እዛ ቢሆንም እንግዲህ ቤቱን አደራክልሽ ነበረ እያለችም እንግዲህ ምሩም እንደዚ ብላ እንትን ስትላት ነበረ። እሱም እናሆም፣ ደግሞ ጓደኞች ጋር ደውዬ አንድም ሰው አየሁት ያለኝ ሰው የለም እያለ ነበር ማለት ነው እንግዲህ

ሰኒ ሀሴትን ጠርጥረዋታለ እንግዲህ ማለት ነው። በእኔ ምክንያት ነው የሄደ ስላለች ሀሴት ከዛም በኋላ ጽናት ነው የንሱት ነግራት ሄዳ ጮኸችባት ሀሴት ላይ ማለት ነው። ከዛም በኋላ እንግዲህ ሰኒ ደመም ብለሽ ይቅርታ ጠይቃ ስትያ የሆነ ምን አጥፍቼ ይቅርታ መጠየቅ ምናምን ስትላት፣ አይ የሆነ ፀፀት የሚባለውን ነገር ለመፍጠር ይቅርታ መጠየቅ አለብሽ እያለችም አሳምናታለች ማለት ነው።

እና እንግዲህ ከመጣ በኋላ እኔ እወስናለሁ አንድ ይምጣልኝ እንጂ ስትልም እንግዲህ ቪዲዮ ተመልክተናው ማለት ነው። ጽናት እንግዲህ ኪራ ከመጣ በኋላ ምን ትወስን ይሆን እሱን አብረን ምን ይሆናል እንግዲህ ኪራም ደሞ ኪራም ደሞ እንግዲህ በጣም እንትን እያለ ነው። የቤት አንቅጣት ባንቺ አገኘሁት እያለ ነበረ

አምላኪ ሆይ የምችልበትን እያለ ወደ ራሴ እንድመልስ እርደኝም እያለ እንግዲህ ቢሮ ላይ ተመልክተነው ማለት ነው። እና ቀጣይ ሲለቀቅ ወደ የምናደርሳችሁ ይሆናል ሆናል። ውድ ቤተሰቦች ስለነበረን ቆይታ መልካም ጊዜ ይሁንላችሁ።